ህይወት ውሸት አታቅም። ምናልባት ዋሽተን እንዲሆን ሰዎችን የዋሸን ሊመስለን ይችላል እንጂ እኛ ራሳችንን እንደ ዋሸን መቼም አስተውለን አናቅም። ነገ ላይ የውሸት ድምር እኛኑን ለብቻችን እንድንቀር የሚያደርግ ተግባር ሊሆን ይችላል። አንዴ ለምንኖር ህይወት አስሬ የዋሽን መቀጠል ማለት ህይወታችንን መገደም ማለት ነው። ከስኬት መገደም፣ ከሩጫ መገደም ልናግኛቸው የምንችላቸውን ትልልቅ እድሎችን ማጣትን ያስከትላል። ውሸት ምንድን ነው? ያልሆነውን ነገር እንደሆነ አድርጎ ማውራት ማለት ነው። ያልደረሱበትን፣ ደርሻለሁ ያላደረጉትን ነገር አርግ ያለው በአሳብ ደረጃ የያዙትን ነገር በአሳብ ደረጃ አለኝ ብሎ ከማውራት ይልቅ ይህን ነገር አድርጌዋለሁ ብሎ ማውራት ውሸት ይባላል። ስለ ውሸት መረዳትና መያዝ ያለብን መገንዘብ ያለብን አንድ ትልቅ ነገር አለ። ውሸት አንድን ደቂቃ፣ አንድን ስክንድ ለማለፍ ብንዋሽም በህይወታችን ትልቅ ተጽዕኖ ይፈጥራል የዘመናትን ተጽዕኖ ይፈጥራል። ሰላም የተወደዳችሁ ውድ የክንግዴ ሚዲያ ተከታታዮቻችን፣ እንደምናላችሁ። ይህ በየሳምንቱ በጎልደን ጆርኒ ፖድካስት የሚቀርብ ሳምንታዊ ፕሮግራም ነው። ምናልባት ይህን ታሪክ ደግሜ እንደ ማሁራ እርግጠኛ ነኝ፣ ከዚህ በፊት በሌሎች አንደበት ሶሻል ሚዲያ ፕላትፎርም ላይ በሌላ ወይ በሳይካትሪስቶች እንዲሁም በሚሁራን የተወራ ሀሳብ ነው። እኔ ግን እስኪ ዛሬ ደግሞ ወደኛ ህይወት ቀየሬ ለእናንተ እስኪ ራሳችሁን እንድታዩበትና በህይወታችሁ አንድን ውሳኔ እንድትወስኑበት እንዲሁም ደግሞ ተግባራዊ ህይወቶችን እንድትኖሩ እንዳትቀልዱም ጭምር ለህይወታችሁ ይጠቅማል ብዬ ያሰብኩትን ይዤላችሁ መጥቻለሁ። ታሪኩን እንደሚታውቁት እርግጠኛ ነኝ። በዶክተር ምህረት ደበበ ዩቲዩብ ቻናል ላይ እንደተወራ አስባለሁ። በሌላ ርዕስ አንስቶ ሲያወራ ሰምቻለሁ። ዛሬ ደግሞ እኔ ሳወራ አዲስ እንዳይሆንባችሁ የነበረውን ነው። ግን እኔ ሳወራ ለእናንተ ለህይወታችሁ ምን እንደሚመስል ደግሞ መዝናችሁ መቀበል ያለባችሁ ራሳችሁ ስለሆናችሁ ለእናንተ በመቻችሁ መንገድ መቀበል ትችላላችሁ። አጋጣሚ የምረት ደበብ ዩቲዩብ ቻናል እንዲሁም ሄዳችሁ እንድታዩት እንድትከታተሉ ትላሉኝ። አሪፍ አሪፍ ነገሮች አሉ፣ የሚመከር ለህይወታችሁ የሚጠቅም ነገር ያለበት ነው። ጋብዣችኋለሁ። ዛሬ ደግሞ ስመጣ እሱ ካወረው ላይ ተነስቼ ያ ማለት እሱ የተናገሩን ታሪክ ደግሜ በማውራት እኔ ደግሞ ወደሚፈልገው አላማ ሄዳለኝ። በአንድ ሰፈር ውስጥ በአንድ መንደር ውስጥ አንድ ልጅ ነበር። ሁሌም ሰው ወደ ቤት ገብቶ እረፍት ሲያደርግ ወጥቶ በየጊዜው የሚጮህ ጅም መጣ፣ ጅም መጣ ወይም ቀበሮ መጣ፣ ቀበሮ መጣ እያለ ይጮሃል። ሰውም ግር ብሎ ሲወጣ ምንም ነገር የለም። ቀልደን ነው፣ ለጨዋታ ነው ብሎ ይመልሳቸው ነበር። ይህንን ነገር በየቀኑ መደጋገም መደጋገም ልምዶ ነበትና በዘው ቀጠለ። ከዕለታት በአንዱ ቀን የምርም ጅብ መጣ። እሱ የሚጠብቃቸውን በጎች ፍየሎችን ሰብስቦ ወሰደ። እዛን ቀን መጣ መጣ ብሎ ቢጮህም እንኳን ማንም የሚደርስለት ማንም ደርሶ የሚያድን ሰው አልነበረም። ልጁ መጀመሪያ ላይ በህይወቱ ላይ እጅጉን ነበር የቀለደበት በሰዎቹ ህይወትም የተጫወተባቸው እና ከዚህም የተነሳ ሰዎቹ የነገር ልምድ ነው ያው አውቁ ነው እያሉ በቁርጥ ቀን ግን ተበልቶ ቀረ፣ ህይወቱም ባክኖ ቀረ። ከዚህ ህይወት ላይ አንድ ነገር ልትማሩበት ትችላለች። በህይወታችሁ ላይ ምንም ሳይመስላችሁ የምትደጋግሙበት ነገር ምንድን ነው? ልጠይቃችሁ እስኪ፣ ምናልባት ፈትሹ ራሳችሁን። እንድቀልድ የምታዩት ምንም አይደለም፣ አረ እሱ ተራ ነገር ነው፣ ምን ችግር አለው እያላችሁ የምታደርጉት ትንሽዬ ነገር ምንድን ናት? ያቺ ልምድ ትልቅ ዋጋ ልትከፍልም ልታስከፍልም የምትችል ነገር እንደሆነች ማስተዋል ይኖርባችኋል። ከዚህ ታሪክ ላይ የምትማሩበት አንደኛው ነገር ያልጀመርነውን ነገር ጀምረናል፣ ያላደረግነውን ነገር አድርገናል፣ ያልሄድንበትን ሄድናል፣ ያልሰርነውን ሰርተናል እያልን ያሰብነውን እንደሰራነው አድርግን ያወረናቸው ውሸቶች ሊኖር ይችላል። ይህ ልጅ እንድቀልድ ቢናገርም ሰዎቹን ዋሽቷቸዋል። እንድ ቃል ቢቀልድባቸው ለጨዋታ ብል እንኳን ዋሽቷቸው ነበር። ይሄኛው ውሸት ነበር በጣም ትልቅ ዋጋ ያስከፈለው፣ ንብረቱን ያሳጠው፣ ለብቻው እንዲፋለም ያደረገው፣ ለብቻው እንዲታገል ያደረገው፣ ህይወቱን ብቻውን እንደመራ ያደረገው ህይወት። ውሸት አታውቅም። ምናልባት ዋሽትን እንዲሆን ሰዎችን የዋሸን ሊመስለን ይችላል እንጂ እኛ ራሳችንን እንደዋሸን መቼም አስተውለን አናውቅም። ሁሌም ስንዋሽ፣ ሁሌም ስንቀልድ፣ የማይሆኑትን ነገሮች ስናደርግ ራሳችንን ነው የምንዋሸው። በየትኛውም ስፍራ፣ በየትኛውም ወንበር፣ በየትኛውም መድረክ፣ በየትኛውም ለሰው ለመታየት ብለን ወይም ከሰው ዘንድ አክብሮትን ለመቀበል ብለን ወይም ሰውን ለማሳቅ ብለን ሰውን ለማዝናናት ብለን የምናደርጋቸው ነገሮች በሙሉ ከህይወታችን ጋር ይገናኛል። ወይም አንድን መንገድ ለማለፍ ብለን ለዛ ሰዓት ሊጠቅመን ይችላል፣ ግን ለዘላቂ ህይወት ላይጠቅመን ይችላል። ነገ ላይ የውሸት ድምር እኛኑን ለብቻችን እንድንቀር የሚያደርግ ተግባር ሊሆን ይችላል። እያንዳንዱ ተግባር የራሱ ውጤት እንዳለው ሁሉ የውሸት ተግባርም የራሱ ውጤት አለው። ይህንን ውጤት ማወቅ አለብን። መጽሐፍ ቅዱስ ላይ አትዋሹ የሚለው ቃል በሙሴ ዘመን የተሰጠ ከአስርቱ ትእዛዛት አንዱ ነው። በአዲስ ኪዳንም እንደቀጠለው ታሪክ ብሎ አትዋሹ ህግ ጎኖን የቀጠለው መዋሸት የሚባል ነገር እነጌ ላይ ዋጋ የሚያስከፍል ነገር ነው። መጽሐፍ ቅዱስ ስለሚል፣ እግዚአብሔር ስለማይፈቅድ ውሸት የሚባለው ነገር በህይወታችን ፍሬ አፍርቶ ከትልቅ ነገር የሚያጎድለን ነገር ነው። ከግባችን የሚያስቀረን። ያልተጀመረውን ነገር አልጀመርንም። ምክንያቱም ነገ የሚጀመር ነገር ነው። ያለንበትን ህይወት መናገር አያስነቅፈንም። ያልሰረነውን ነገር አልሰረንም ማለት አያዋረረንም። ይልቁን ያለንበትን ስታተስ ሰዎቹ እንዲያውቁ ያደርጋል እንጂ ምናልባት በዛው ደግሞ ሄደን ትክክለኛውን ነገራችንን ስላሳየናቸው፣ ስለነገርናቸው ምናልባት የሚያግዙንን፣ የሚረዱንን ነገ የሚደግፉንን እድል የምናገኝበትን እያጠን ሊሆን ይችላል። በዋሽን ቁጥር ካልዋሽንስ እውነተውን ያወቀ ሰው ያገዛል፣ ይረዳል። ለህልማችን ለራዕያችን ግብዓት ይሆንልናል። ያንንም መንገድ ጭምር እየዘጋን ነው። ስለዚህ መዋሸት ትልቅ ዋጋ የሚያስከፍል ነው። አንዴ ለምንኖር ህይወት አስሬ እየዋሽን መቀጠል ማለት ህይወታችንን መገደም ማለት ነው። ከስኬት መገደም፣ ከሩጫ መገደብ ልናገኛቸው የምንችላቸውን ትልልቅ እድሎችን ማጣትን ያስከትላል። ውሸት ምንድን ነው? ያልሆነውን ነገር እንደሆነ አድርጎ ማውራት ማለት ነው። ያልደረሱበትን ደርሻለሁ፣ ያላደረጉትን ነገር አድርጌያለሁ፣ በአሳብ ደረጃ የያዙትን ነገር በአሳብ ደረጃ አለኝ ብሎ ከማውራት ይልቅ ይህን ነገር አድርጌዋለሁ ብሎ ማውራት ውሸት ይባላል። በብዙ አይነት በብዙ መንገድ ሰው ሊዋሽ ይችላል። ያን ለማለፊያ ወይም ያንን ህብረት በሳቱ ያለውን ኢቬንት ወይም በሰዓቱ እየተደረገ ያለውን ድርጊት ለማለፍ ቢጠቅም እንጂ ዘላቂ ጥቅም የለውም። ከጥቅም ይልቅ በጣም ጉዳቱ እጅጉን ያመዝናል። ውሸትን እለት ዕለት በመቀነስ ወደ እውነት ማደግ ይቻላል። ስለ ውሸት መረዳትና መያዝ ያለብን መገንዘብ ያለብን አንድ ትልቅ ነገር አለ። ውሸት አንድን ደቂቃ፣ አንድን ስክንድ ለማለፍ ብንዋሽም በህይወታችን ትልቅ ተጽዕኖ ይፈጥራል። የዘመናትን ተጽዕኖ ይፈጥራል በዋሸን ሰዓት በቃ ያለፍን ያመለጥን ሊመስለን ይችላል ነገር ግን በጃዞር ብናይ በየትኛው መቅጣጫ አላለፍንም በጣም የሚያሳዝነው እሱ ጋር ነው ውሸትን ክብን ያለፍን የመሰለን ጉዳይ በሙሉ የራሳችን የቤት ስራዎች ሆኖ የቀሩልን ነገሮች ናቸው ድጋሚ እንድንሰራ ደሞም ተመልስን በሳቱ ረክትን ድጋሚ ደግሞ እንድንጸጸትበት ምን አለ ባልል ምን ባል ነገር ብዙ ግንኙነቶችን አፍርሱ ብዙ ነገሮቻችንን አስወስዶብን ብዙ እድሎችን ካጠን በኋላ ምን አለ ባላደረግኩ ባልን ኖሮ ይህን አላጣም ነበር ብለን እንድንጸጸት ያደርገናል። አንድን ሰው የዋሸን ቢመስለም እንኳን ማንንም አይጎዳም። የዋሸነውም ሰው አይጎዳም፣ ጓደኛችሁን አይጎዳም፣ ወዳጃችሁን አይጎዳም። ውሸት የሚጎዳው ራሳችሁን ራሳችንን ነው። ያጠነውን ነገር አግኝቻለሁ ብለን ብንዋሽ በሳቱ ያንን ስፍራ ለቅን ሊኔር እንችላለን። ከእኛ ጋር የዋሸነው ህሊናችን ከእኛ ጋር አብሮ ነው ያለ። ያ ህሊና ይወቅሰናል። ሌላኛው ደግሞ ምናልባት እውነትን ተናግረን ቢሆን እዛ ጋር የፈለግነውን ነገር ወይም የጎደለብንን ነገር ልናገኝ የምንችልበትን እድል አትናል። ይህ ደግሞ ሌላ ቁስል በህይወታችን የሚጨምርበት ይህንን ቁስል ለማከም ደግሞ የምንወስዳቸው አክሽኖች ሌላ ልፋት ነው መንገድ ያስረዝማል። በዚህ መሃል ደግሞ የዋሸነው ሰውዬ፣ የዋሸናቸው ሁኔታዎች፣ የዋሸናቸው ሰዎች ሳይሆኑ የተጎዱት እኛው ራሳችንን። እኛ ከእድሜያችን ከህይወታችን ምን ያህል ኪሎሜትሮችን ወደኋላ እንዲጎትት ማስመሰል የውሸት ትልቁ ሲስቴም ነው። ማስመሰልን ቁጥር እንዋሻለን በዋሸን ቁጥር ትልቅ ዋጋ እንከፍላለን። ዋጋ ስንከፍል ደግሞ ህይወታችን ወደ ኋላ ይጎተታል። ህይወታችን መጎተት ብቻም አይደለም እኛው ራሳችን ተስፋ ቆርጠን ልንሞት እንችላለን። ባጭሩ ውሸት ኃጢአት ነው። ኃጢአት ሞትን ያስከትላል። ውሸትን በቀነሳችሁ ቁጥር ድፍረትን ታገኛላችሁ፣ ኮንፊደንስ ይኖራችኋል። ከሰው ጋር መግባባትን፣ ከሰው ጋር ሀቀኛ ሆናችሁ መቀጠልን፣ ከሰው ጋር መስራትን፣ ከሰው ጋር መግባትን መውጣትን ትችላላችሁ። ውሸት የሚባለው ነገር በህይወታችሁ በስራዎቻችሁ ውስጥ ማስገባት የለባችሁ። ታማኝ ሆናችሁ መቀጠል ከፈለጋችሁ መዋሸት የለባችሁ። የዮሴፍን ህይወት እንመልከት። ዮሴፍ ማለፍ ይችል ነበር። ዮሴፍ በቃ እግዚአብሔርን እንደማይዋሽ ያቃል። ምን ብሎ ለቤት ፋራ ሚስት እንደተናገረ አታውቁም? እግዚአብሔር የሚባል ነገር አለ። ምክንያቱም ይህ ከአስ ይህን ኃጢአት ቢሰራ ባልሽ ላያቅ ይችላል፣ ህዝቡም ላያቅ ይችላል። ነገር ግን እግዚአብሔር እያየኝ ነው አለ። እግዚአብሔር አይወድ የሚል ነገር ስላለ የዛ ውጤቱ ወደ ወይኒ ቤት ነበር የወሰደው። ከዛ የወጣበት መንገድ ደግሞ በጣም እጅጉን አስደናቂ ነው። ከዛ ተመልሶ ያንን የተባረረበትና የወጣበትን ስፍራ ነበር የያዘው። እውነት መልሶ የሚከፍል ነው። ውሸት እንደሚከፍል ሁሉ እውነት የሚከፍል ማስመሰል፣ መዋሸት ጓደኛን ይቀንሳል ወዳጅን ያጠፋል። ህብረትን ይበትናል ይቀንሳል። በተለይ መሪዎች ህዝቦቻችሁን አትዋሹ። አገልጋዮች ተከታዮቻችሁን፣ ህዝቦቻችሁን አትዋሹ። ምክንያቱም ቃልን ይጠብቃል አልተደረገም እኮ ነገር ሳይደረግ ቀረ እኮ መቼ ነው የሚደረገው እያለ የሚያስጠብቅም ነገር ስለሆነ ማለት ነው። የውሸት ተስፋም አትስጡ ነፍስን ያዝላልላል የዘገየች ተስፋ ነፍስን ታዝላለች፣ ወይም ነፍስን ያዝላል ያስላል ብሎ ይናገራል። መጽሐፍ ቅዱስ ላይ እንደዚህ ይናገራል፤ በሰማይም አትማል የእግዚአብሔር መቀመጫ ነው፣ በምድርም አትማል የእግሩ መረገጫ ናት፣ በነፍሲም አትማል የራሴ አይደለችም ብሎ ይናገራል። ንግግር አው ከሆነ አው አይደለም ከሆነ አይደለም ብቻ ይሁን በማለት ይናገራል። ይህ በአዲስ ኪዳን ላይ የተሰጠ ትእዛዝ ነው። በሙሴ ሕግ ላይ አትዋሽ የሚለውን ስናገኝ በአዲስ ኪዳን ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ ደግሞ ኤቨን አትማል በማለት ይናገራል። በዚህ ዘመን ላይ በጣም ብዙዎቻችን ተበላሽተናል። ጌታን ብለን እንምላለን፣ እግዚአብሔርን ብለን እንምላለን። የእግዚአብሔርን ስም አቅልለናል፣ የጌታን ስም አቅልለናል። በእናቶቻችን በአባቶቻችን እንምላለን። መጽሐፍ ቅዱስ ግን አይፈቅድም። እውነታው ይሄ ነው። ንግግራችሁ አዎ ወይም አይደለም ነው መሆን ያለበት፣ በማለት ይናገራል። ልጆቻችሁን እውነት ምን እንደሆነ አስተምሯቸው። አባቶች፣ ወላጆች፣ እናቶች፣ ታላላቆች ትናናሾቻችሁን አስተምሯቸው፣ እውነትን አስተምሯቸው። ከእናንተ እውነትን ማግኘት አለም። ዛሬ ያልተማሩትን እውነት ነገ ማውራት አይችሉም። ዛሬ ያልኖሩትን ህይወት ነገ መቀጠል አይችሉም። ስለዚህ ዛሬ ነው መጀመር ያለበት። እግዚአብሔርን ብለው እንዳይምሉ ልጆቻችሁን ማስተማር አለባችሁ። እግዚአብሔርን እንዲፈሩ፣ የእግዚአብሔርን መፍራት ምን እንደሆነ ማስተማር አለባችሁ። ትንሽ የሚባል ውሸት ትልቅ ለሚባሉ ውሸት መሰረት ነው። ውሸት ከምን ይጀምራል? ውሸት የሚጀምረው ከትንሽ ነገር ነው። የሚጀምረው ከቤት ሊጀምር ይችላል። አሁን በዘመናችን ዘርፈ ብዙ ነው። ውሸት በብዙ መንገድ ልንዋሽ እንችላለን። ወንድሞቻችን፣ ቤተሰብን፣ ጓደኛን ልንዋሽ እንችላለን። ቀጥርን ልንዋሽ እንችላለን። ከቤት ሳንወጣ ደርሻለሁ ልንል እንችላለን። እሱም ውሸት ነው። በተለይ በተለይ ደግሞ በስልክ ብዙ ውሸት ብዙ ውሸት በየቀኑ እናስተናግዳለን። ምን አይል ደግሞ እየጠበቀን ያለውን አካል ራሱ እንደሚያስጠብቅና እንዲ እንደሚጎዳም ጭምር እንደሚያሳዝንም ጭምር ማወቅ አለብን። ከዚህ ተነስቶ ነው ውሸት አድጎ ትልቅ ቦታ የምደርሰው። በቤት ውስጥ በክፍል ውስጥ የተዋሸው ውሸት በቤተ መንግሥት ውስጥ ይቀጥላል። ምንም ቦታ አይመርጥ። ብዙ ግንኙነቶች የፈረሱት ብዙ ጓደኝነት የላሉ ጓደኝነቶች የላሉት ብዙ ወዳጅነት የሻከረው በቁጥር ቢቆጠር ብዙ የሚሆኑ ትዳሮች የፈረሱ ከውሸት ጀምሮ በውሸት ኖሮ በውሸት ስለቀጥሉ ውሸትን ገርተው ውሸትን አቁመው አስቁመው እውነትን ቢቀጥሉ ኖሮ ይህንም አይሆንም የትም አይሄድም። ፀሐይ ጠዋት 12 ሰዓት ወይም አንድ ሰዓት ይወጣና ማታ 12 ሰዓት ላይ እስክጠልቅ ድረስ አንድ ደቂቃ ዋሽታ ወደ ኋላ ተፈጥሮ ዋሽቶ አያውቅም። እውነት እንደዚህ ናት። እውነት እውነት ሆኖ በሚቀመጥበት ቦታ ላይ እውነት ሆኖ ይቀመጣል እንጂ ውሸትን ተክቶ አይሄድም። እግዚአብሔር አምላክ ይባርካችሁ። አትዋሹ!